ሚስቴን ለማርካት ነው ቶሎ መጨረስ የማልፈልገው፣ የብዙ ወንዶች መልስ ነው። እኔ ደግሞ ልንገራችሁ፣ ሴት ልጅን ለማርካት ብልታችሁ ውስጥ መግባት የማያስፈልግ ከሆነ ኢቨን ሳይዝ ማተር የማያረግ ከሆነ ማለት ነው ለእናንተ ምን ያህል ያስጨንቃችኋል የሚለውን ንገሩ። የሴት ልጅ እርካታዎች ብዙ አይነት አሉ። አንደኛው ክሊቶሪያል ይባላል። ጉግል አርጉት። በፖስተው ቪዲዮ ያጠፋዋል። ሶ ክሊቶሪያል ማለት የወንድ ልጅ የብልት ጫፍ ጋር ይመሳሰላል። በጣም ብዙ ነርቭ ኢንዲንግ አለው፣ ውጪ ላይ ነው ያለው። ሶ እሱን ስቲሙሌት በማድረግ ሴት ልጅን ማርካት ይቻላል። በዚህ ሁኔታ 85% በላይ ሴቶች እርካታን ማግኘት ይችላሉ። ሁለተኛ ደግሞ ቫጃይናል ነው። ቫጃይናል ላይ አዎ፣ ብልት ውስጥ መግባት ያስፈልገዋል። አቬሬጅ እስከ 15 ደቂቃ ሊፈጅ ይችላል ግን ይህንን ለማሳጠር አንደኛ ክሊቶሪያል ስቲሙሌሽን መጠቀም ትችላላችሁ። ከዛ ፊት የነበረውን ፎርፕሌ ባስረዘማችሁት ቁጥር ቫጃናል ስቲሙሌሽን ጊዜው ያጥርላችኋል ማለት ነው። ሶስተኛ ደግሞ ጂስፓት ይባላል። ጂስፓት ማለት ውስጥ ከገባችሁ በኋላ እዚህ እሱንም ሰርች አልኩት፣ በፖስት አይፈቅድልኝም። ሶ ውስጥ ከገባችሁ በኋላ የምትሻከረው አፓርት ስታገኙት፣ እሱ ጂስፓት ይባላል። በእሱ ስቲሙሌሽን ደግሞ መርካት የሚችሉ ኢቨን መርጨት የሚችሉ ሴቶች አሉ ማለት ነው። ሌላ አይነት ኦርጋዝሞችም አሉ። ዋና ዋናዎቹ ግን እንደዚህ ናቸው። ስለዚህ በዋነኝነት እንድትረዱልኝ የፈለኩት ምንድን ነው፣ ሴት ልጅን ለማርካት አንደኛ የእናንተ ሳይዝ ማተር አያደርግም። ምን ያህል እንደቆያችሁ ሁል ጊዜ ማተር አያደርግም። ለቫጃይናል ኦርጋዝም ብቻ ነው እሱ ማተር።